በመካከለኛው ምስራቅ ልብ ውስጥ የኢራንና የእስራኤል ግጭት እንደሳተ ገሞራ እየፈላ ነው። ይህ ውጥረት እንደ መጽሐፍ ቅዱስ ትንቢቶች፣ በተለይ ደግሞ ከትንቢተ ዳንኤል ከትንቢተ ዘካርያስና ከራዕይ መጽሐፍ ጋር ተገናኝቶ የፍጻሜ ዘመን ድምፆችን የሚያስተጋባ ይመስላል። የዳንኤል ምዕራፍ 11 ከቁጥር 40 እስከ 45 ስለ ሰሜኑ ንጉስና ስለ ደቡቡ ንጉስ የሚናገረው በሀያላኑ መካከል ያለውን ግጭት ያመለክተናል። ብዙዎች ይህንን ትንቢት ከኢራን ወይ ደግሞ በታሪክ ፋርስ ከምትባል ባለውና ከእስራኤል ጋር ያዛምዱታል። በተለይ ኢራን የኒውክለር አቅሟን ስታጠናክር እስራኤል ደግሞ ለህልውናዋ ስጋት እንደሆነ ስትቆጥረው። የራዕይ ምዕራፍ 16 ከቁጥር 12 እስከ 16 ደግሞ ስለ ኤፍራጥስ ወንዝ መድረቅና ስለ ሃር ምግዶ ወይ ደግሞ አርማጌዶን የሚናገር ሲሆን ይህ በምስራቅ ሀያላን እንደ ኢራን ያሉና በእስራኤል መካከል ያለውን ውጥረት ከመጨረሻው ጦርነት ጋር የሚያገናኘው የምድራችን ክስተት መስሏል። እንደ አውሮፓውያኑ የዘመን ቀመር ሰኔ 2025 የእስራኤል ጥቃት በኢራን የኒውክሌር መሰረተ ልማቶችን ነው ወታደራዊ አዛዦች ላይ ያነጣጠረ ነበረም። ይህ ጥቃት የሚያንሰራራ አንበሳ ዘመቻ ተብሎ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተሰየመ የኢራንን የኒውክሌር አቅም ለአመታት ወደ ኋላ መልሶታል ተብሏል። በዚህ ጥቃት የኢራን እስላማዊ አብዮት ዘብ ኃላፊ ሆሴይ ሳሚኒ፣ ጠቅላይ ኢታ መዦርሹ መሐመድ ባኪር እንዲሁም ስድስት የኒውክሌር ሳይንቲስቶች ተገድለዋል። ኢራን በበኩሏ በተለይ በእውነተኛ ቃል ኪዳን ሶስት ዘመቻ በእስራኤል ላይ በርካታ ባሊስቲክ ሚሳኤሎችና ድሮኖች በማስወንጨፍ መልስ ሰጥታለች። ነገር ግን እስራኤል እነዚህ ጥቃቶች መክሸፋቸውን አስታውቃለች። ለመሆኑ ቤንያሚን ኔታንያሁ አሜሪካ ወደ ግሪክ አሸሸቻቸው ወይ? የኢራን ባለስልጣናትስ ሀገራቸውን ለቀው ወጡ ወይ? እስራኤልን ማን ወገነ? ኢራንንስ ማነው አይዞሽ አለሁልሽ ያላት የሚለውን በዚህ ዝግጅት አብረን እንፈትሸዋለን። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላ ሰላምላችሁ፣ ውድ ቤተሰቦቻችን፣ በያላችሁበት በዓለም ዳርቻ ሁሉ ኢትዮጵያችንን ጨምሮ መላው ዓለምን ያሰጋው የሁለቱ ሀያላን ሀገራት ጦርነት እንግዲህ በጣም ተፋፍሞ መረጃ እንደገና ኢራን በእስራኤል ላይ ከፍተኛ የሆነ ጥቃትን አድርሳ ሰዎች እንደሞቱና በርካታ ነገሮች ነው መጨረሻ ላይ ያሁና የኢራን ባለስልጣናት ሸሽተው እንደወጡ በጣም በርካታ መረጃዎች እየወጡ ነው። እነዚህ መረጃዎች ምን ይመስላሉ? ፈትሸነዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የኢራን ባለስልጣናት ወደ ግሪክ ወይ ደግሞ ቆጵሮስ ወይ ደግሞ ወደ አሜሪካ ሸሽተው መሄዳቸውን የሚያረጋግጥ ግልጥ መረጃ ባይኖርም የኢራን ባለስልጣናት ግን እየሸሹ እንደሆነ እየተነገረ ነው። እንዳንዳንድ ያልተረጋገጡ ዘገባዎች በኢራን ውስጥ ያለው ውጥረት ከፍተኛ በለስ ጣናት ወደ ደህንነታቸውን ለመጠበቅ ወደ ውጭ እንዲሸሹ አድርጓቸው ሊሆን ይችላል። ነገር ግን ይህ መረጃ በተጠንቀቅ መታየት አለበት። በተመሳሳይ ደግሞ በኔታንያሁ ላይ የወጣው ዜና ነው። ኔታንያሁ የእስራኤልን ወታደራዊ ዘመቻ ከሀገር ውስጥ ሆነው እየመሩ መሆናቸው ነው ትክክለኛ መረጃ ማግኘት የቻል ነው። ወደ ቆጵሮስ ወይ ደግሞ አሜሪካ ለመሸሽ እንዳሰቡ የሚያረጋግጥ ምንም ማስረጃ አላገኘንም። እነዚህ ወሬዎች ታዲያ በጦርነት ጊዜ የሚነሱ የፕሮፓጋንዳ ወይም የመረጃ መዛባት አካል ሊሆኑ ይችላሉ። ሩሲያ በታሪክ ከኢራን ጋር ያላት ጠንካራ ግንኙነት ምን ይመስላል? ለመሆኑ ሩሲያ ዛሬ ላይ ምን እያደረገች ነው ብለን እንፈትሽ። ሩሲያ በታሪክ ከኢራን ጋር ያላት ጠንካራ ግንኙነት ቢኖርም በዚህ ግጭት ውስጥ ግን ገለልተኛ አቋም የመያዝ ምልክቶች እያሳየች ነች። ሩሲያ ከኢራን ጋር በወታደራዊና በኢኮኖሚ ትብብር የምትታወቅ ሀገር ናት፣ በተለይ ደግሞ በሶሪያ ግጭት ውስጥ። ነገር ግን ከእስራኤል ጋርም ዲፕሎማሲያዊ ግንኙነትን በመጠንቀቅ ትጠብቃለች። በአሁኑ ጊዜ ሩሲያ ከሁለቱም ሀገራት ጋር ያላትን ግንኙነት እያስወጣች እንደሆነ የሚያረጋግጥ መረጃ የለም። ይልቁንም ሩሲያ በመካከለኛ ምስራቅ ያላትን ተጽዕኖ ለመጠበቅ፣ በተለይ ደግሞ በሶሪያና በኢራን በኩል በጥንቃቄ እየተንቀሳቀሰች ነች። ይህ አቋም ደግሞ የመጽሐፍ ቅዱስ ትንቢቶች ውስጥ ጎግና ማጎግ በራእይ 38 ላይ ከሚለው ሩሲያን ከምስራቃዊ ኃይሎች ጋር የሚያገናኝ ይመስላል። ነገር ግን የአሁኑ የሩሲያ አቋም ገና ግልጽ አይደለም። የትራምፕ ስልጣንና የሀያላኑን ጦርነት ትንሽን ፈትሸው። ምክንያቱም ትራምፕ እኔ ስልጣን ላይ ካለው የትኛውም ሀገር አይቋሰንም አይዳማም ሲል ነበረም። የዩክሬንና ሩሲያ ጦርነትንም በአራት ሰዓት ውስጥ አቆመዋለሁ ሲል የነበረው ሰው ዛሬ ላይ የት ነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ግጭት ውስጥ ጉልህ ሚና ተጫውተዋል። ኔታንያሁ የኢራንን የኒውክለር ፕሮግራም በመቃወም የትራምፕ ድጋፍን አመስግነዋል። ትራምፕ በበኩላቸው በማህበራዊ ሚዲያ ላይ ኢራንን በመግለጽ ኢራን ለስምምነት ተደጋጋ ተደጋጋሚ እድል ተሰጥቷታል። ነገር ግን አልተሳካም። አሁን ሁሉም ነገር ሞቷል። ነገር ግን አሁንም ለስምምነት ጊዜ አለ። ካልሆነ ቀጣይ ጥቃቶች የበለጠ አሰቃቂና ዘግናኝ ይሆናሉ ሲሉ በኤክስ ገጻቸው ላይ ጽፈዋል። የንግግር የትራምፕን ግልጽ የእስራኤል ድጋፍና በኢራን ላይ ያላቸውን ጠንካራ አቋም ያሳየ ነው። በተመሳሳይ ትራምፕ ቀደም ብሲል የኢራንን የኒውክሌር ስምምነት ጂሲፒኦኤ በ2018 ሲያቋርጡ ኢራን ላይ ከፍተኛ ማቀጠለው ነበረም። ይህም የአሁኑ ውጥረ ከፍ እንዲል አድርጎታል። በተጨማሪም ትራምፕ በኢራንና በእስራኤል መካከል ያለውን ግጭት ከመጽሐፍ ቅዱስ ትንቢቶች ጋር በተዘዋዋሪ ያያይዞታል። የእርሳቸው አገላለጽ እንደ ኢራን ኢምፓየርና ሞትና ጥፋት ያሉ ቃላቶች የፍጻሜ ዘመን ምልክቶች የሚያመለክቱ ይመስላሉ። ይህ ደግሞ ከዘካርያስ ምዕራፍ 12 ከቁጥር 2 እስከ 3 ጋር ይመሳሰላል። ኢየሩሳሌም ለአዛብ ሁሉ የሚያንቀጠቀጥ ጽዋ ትሆናለች ከሚለው ትንቢት ጋር ይዛመዳል። ለመሆኑ የእስራኤልና የኢራን ተሰላፊዎች ወይ ደግሞ አጋዦቻቸው በእነሱ መካከልስ ምን ተከሰተም? ከእስራኤል ወገን ስናይ እስራኤል የኢራንን የኒውክለር ፕሮግራም እንደ ሕልውና ስጋ ቆጥራው በሚያንሰራራ አንበሳ ዘመቻን በመጀመር የኢራንን የኒውክለር መሰረተ ልማቶች፣ የባለስቲክ ሚሳኤል ፋብሪካዎችን ኢላማ አድርጋለች። ይህ ጥቃት በርካታ የኢራን አዛዦችና ሳይንቲስቶችን ጭዳ አድርጓል። እንዲሁም በቴህራን ማህራባድ አውሮፕላን ማረፊያ ድንገተኛ ፍንዳታ አስከትሏል። ኔታንያሁ ይህንን ዘመቻ ለቀናት እንደሚቀጥልና የኢራንን አቅም ለመቀ ስም እንደሚሰራም ተናግረዋል። የኢራንን ወገን እነይ፣ ኢራን በበኩሏ የእስራኤልን ጥቃት ወራሪ በማለት ፈርጃታለች። በተለይም ደግሞ በሰላማዊ ዜጎች ላይ የደረሰው ጉዳት 78 ሰዎች መገደላቸውና ከ320 በላይ መቁሰላቸውን አውግዛለች። በተጨማሪም ኢራን በእስራኤል ላይ በርካታ የድሮንና የሚሳኤል ጥቃቶችን በእውነተኛ ቃል ኪዳን ሶስት ዘመቻ ተበቀላለች ማለት ይቻላል። ቴል አቪቭን እና ሌሎች ስትራቴጂካዊ ኢላማዎችን በማነጣጠር የኢራንን የውጭ ጉዳይ ሚኒስትር ይህንን ጥቃትም እንደ አላዊነት መከላከል መልስ ገልጾታል። የመጽሐፍ ቅዱሳችን ትንቢት በተለይ ደግሞ በዳንኤል የዘካርያስና በራእይ የአሁኑ የኢራንና የእስራኤልን ግጭት ከፍጻሜ ዘመን ጋር የሚያገናኙ ይመስላሉ። የኢራን የኒውክለር አቅም፣ የእስራኤል ሕልውና ስጋት፣ የሩሲያ ገለልተኛ አቋም እንዲሁም የትራምፕ ጠንካራ ድጋፍ ለእስራኤል እንደ ትንቢታዊ ጨዋታ ደረጃ ላይ ከፍ ያለ ይመስላል። የራእይ ምዕራፍ 16 ቁጥር 16 ስለ ሀገር ማግዶን የሚናገረው ወይ ደግሞ አርማጌዶን የአህዛብ መሰብሰብና ና የሀያላን ግጭት የአሁኑ የመካከለኛው ምስራቅ ውጥረትን ያንጸባርቃል። ነገር ግን እነዚህ ትንቢቶች በተለያዩ መንገዶች ስለሚተረጎሙ በጥንቃቄ ልንፈትሻቸው ይገባል። እናም የኢራን የእስራኤል ግጭት እንደ ተራራ ላይ ያለ እሳተ ገሞራ ሆኖ እየታየ ነው፣ የትንቢት ድምፆችን የሚያስተጋባ የታሪክን ደግሞ ምት የሚያፋጥን እስራኤል የኒውክለር ስጋትን ለመከላከል በመገንጠል ኢራን ሉዓላዊነቷን ለመጠበቅ በመታገል ሩሲያ በጥንቃቄ ተመልካች ሆና ትራምፕ ደግሞ የሃያላኑን ጨዋታ በግልጽ በመደገፍ ይህ ሁሉ የመጽሐፍ ቅዱስ ትንቢቶችን በዘመናዊ ቀለሞች የቀባ ይሆናል። ይህ ታሪክ የልብ ምትን የሚያርጅ፣ የአእምሮ ገጽታን ደግሞ አቅጣጫ የሚያስት የእግዚአብሔርን እቅድ ግን በተገቢ ትህትና ደግሞ እንድንመለከተው የሚጋብዝ ነው። አሁን ላይም እየደረሰን ባለው ዜና ኢራን በድጋሚ እስራኤልን እንደመታች ያሳያል። የአልጀዚራ ዘገባን መሰረት አድርገን ነው የምንነግራችሁ። ኢራን በእስራኤል ላይ ተጨማሪ ጥቃት መፈጸሟንና በዚህ ጥቃት ምክንያት ሰዎች መሞታቸውን የሚገልጽ መረጃ ነው የወጣው። የጥቃት በእስራኤልና በኢራን መካከል የተካሄደ ያለውን ተከታታይ ወታደራዊ ግጭት አካል ነው። ይህም ከአርብ እለት ጀምሮ ተጠናክሮ ቀጥሏል። በአልጀዚራ ዘገባ መሰረት ኢራን በእስራኤል ላይ በርካታ የባለስቲክ ሚሳኤሎችና ድሮኖችን በመጠቀም ተጨማሪ ጥቃቶችን ፈጽማለች። ይህም በቴላቪ እና በሌሎች አካባቢዎች ጉዳት እና ሞት አስከትሏል። የተለየ የሞቱ ሰዎች ቁጥር በዚህ ዘገባዎች ባይገለጽም የእስራኤል የድንገተኛ አገልግሎት መረጃ እንደሚያመለክተው በተከታታይ ጥቃት ቢያንስ 19 ሰዎች ተገድለዋል። ይህ የቅርብ ጊዜ ጥቃት የኢራን እውነተኛ ቃል ኪዳን ሶስት ዘመቻ አካል ሲሆን በእስራኤል በኢራን የኒውክለር መሰረተ ልማቶች እና ወታደራዊ አመራሮች ላይ ከደረሰው ጥቃት በኋላ የተፈጸመው ነው። እየነገርናቸው ያለ ነው። እስራኤል በተራው የኢራን ምላሽ ለመከላከል የአየር መከላከያ ስርዓቱ ሀገሪቷን በማጠናከር ላይ ትገኛለች። ነገር ግን የተወሰኑ ሚሳኤሎች መከላከያውን በመግፋት በቴላቪቭ እና በሌሎች ከተሞች ላይ ጉዳት አድርሰዋል። የግጭት እስካሁን በሁለቱም በኩል ከፍተኛ የሆነ ሰው ህይወት መጥፋትና የአካል ጉዳትን አስከትሏል። በኢራን በኩል ደግሞ እስከ 224 ሰዎች መሞታቸው ተዘግቧል። አብዛኞቹ ደግሞ ሲቪሎች ናቸው እየተባለ ነው። በቴህራን ከፍተኛ ወታደራዊ ባለስልጣን አሁን ላይ መገደሉን ተከትሎ ኢራን በእስራኤል ላይ አዲስ የአየር ጥቃት ነው እየሰነዘረችው ማለት ነው። እስራኤልና ኢራን የሚሳኤል ጥቃቶችን መለዋወጥ መቀጠላቸውን ተከትሎ በሁለቱ ሀገራት መካከል እየተካሄደ ያለው ግጭት እየተባባሰ ሄዷል። እስራኤል እሁድ ዕለት በፈጸመችው ጥቃት የኢራን ጦር ኃይል የስለላ ክፍል ኃላፊ ተገድለዋል። በሌላ በኩል የኢራን ጥቃትን ተከትሎ ከአስር በላይ እስራኤላውያን መቁሰላቸው ተዘግቧል። በሁለቱ ሀገራት መካከል ግጭት የተቀሰቀሰው ዓርብ ዕለት እስራኤል ኢራንን ኢራን የኒውክሌርና ወታደራዊ ተቋማትን ከጠቃች በኋላ ነው። ኢራን በሰባል በአውሮፕላኖች እና በባለስቲክ ሚሳኤሎች ምላሽ ሰጥታለች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሁለቱ ሀገራት ስምምነት ማድረግ አለባቸው ያሉ ሲሆን፣ ውጥረቱ ደግሞ ለሶስተኛ እና ለአራተኛ ቀን እየተሻገረ ባለበት በዚህ ሰዓት ውይይቶችና ስብሰባዎች እየተካሄዱ መሆኑ ደግሞ እየተነገረ ነው። ኢራን ግን ጥቃት እየደረሰባት የተኩስ አቁም ስምምነት ላይ እንደማትደርስ ደግሞ አበክራ አሳውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩ ውጥረት ማርገብ አይደለም አይደለም ኢራን የኒውክለርን አቅሟን እንዳታበለጽግ ማስቆም ነው ብለዋል። የኢራን ጤና ሚኒስትር ከአርብ ጀምሮ በእስራኤል በደረሰው ጥቃት በትንሹ 224 ሰዎች መሞታቸውን ሲገልጽ አስር እስራኤላውያን ደግሞ በኢራን ጥቃት መገደላቸው ተነግረዋል። ኢራን በመላ እስራኤል በሚገኙ ኢላማዎች ላይ ሚሳኤልን አስወንጭፋለች። በእስራኤል የሚገኙ ደግሞ ባልደረቦች እስካሁን ከደረሱት ትልቁ ነው የሚመስለው ሲሉ ተናግረዋል። በማዕከላዊ እስራኤል የደረሰ የኢራን ጥቃትን ተከትሎ ቢያንስ ሶስት ሰዎች ሲገደሉ በርካታ ስለው ደግሞ ወደ ሆስፒታል ሄደዋል። እነዚህ ሁሉ ገፊ ምክንያቶች ሶስተኛውን የዓለም ጦርነት እንደሚቀሰቅሱት እሙን ነው እያሉ ነው የዘርፉ ልሂቃን። የሶስተኛው የዓለም ጦርነት ስጋትና የኢራን እስራኤል ግጭት፣ የዓለም ፖለቲካዊ መድረክ በተለያዩ ግጭቶች ታውቋል። በመካከለኛው ምስራቅ በኢራንና በእስራኤል መካከል ያለው ውጥረት፣ በተለይ ደግሞ ትኩረትን የሚስብ ነው። የኒክለር ፍላጎት፣ ኢራን የኒክለር ፕሮግራሟን ለማስቀጠል መሻቷ እስራኤልና ምዕራባውያን አገራትን እያስፈራ ነው። እስራኤል ይህንን እንደ ለመኖሯ ስጋት በመቁጠር የኢራን የኒውክለር ተቋማትን ለማጥቃት ተዘጋጅታ አድርገዋለች። ኢራን የመቋቋም ዘንግ ወይ ደግሞ አክሲሆፍ ሬዚስታንስ በኩል በሊባኖስ ወይ ደግሞ ሂዝቦላ በየመን ሁቴዎችና በሶሪያ ኢራቅ ውስጥ ያሉ ተወካዮችን በመደገፍ በክልሉ ተጽዕኖዋን ለማስፋት እየጣረች ነው። እስራኤል ደግሞ እነዚህም ቡድኖች እንደ ስጋት በመቁጠር በሶሪያ ሊባኖስ፣ እና ኢራቅ ላይ የአየር ጥቃቶችን በማካሄድ ምላሽ ሰጥታለች። ኢራን በሺዓ እስልምና መሪነትና በእስራኤልና ይሁድ ሃይማኖት መሰረት የተቋቋመ መሆኑ በሁለቱ መካከል ጥልቅ የሆነ ፍጥጫ ፈጥሯል። በተጨማሪም የፍልስጤም ጉዳይ ኢራንን እንደ ሐማስ ያሉ ቡድኖችን እንዲደግፍ አነሳስቷል። ይህም እስራኤልን የበለጠ አናዷታል። እንደ አሜሪካ፣ ሩሲያና ቻይና፣ አውሮፓ ህብረትን ያሉ ሀያላን ሀገራት ደግሞ በዚህ ግጭት ውስጥ የተለያዩ አቋሞችን ይዘዋል። ይህ ደግሞ ግጭቱ ወደ ሰፊ የዓለም ጦርነት እንዲሸጋገር ገፊ ምክንያት ይሆናል ይሆናል። ይህንን ምልክት እንየው። እስኪም የሶስተኛው ዓለም ጦርነት ስጋት ከኢራን እስራኤል ግጭት ባሻገር ሊነሱ የሚችሉ ሌሎች ምክንያቶች አሉ። የሩሲያ ዩክሬን ጦርነት፣ ሩሲያ በዩክሬን ላይ ያደረገችው ጦርነት ከሁለት ዓመታት በላይ ቆይቷል። እናም የሩሲያ የኒውክሊር መሳሪያ ማስፈራሪያ ያለምን ትኩረት ስቧል። ይህ ግጭት ከኔቶ ሀገራት ጋር ተጣልቶ ወደ ሰፊ ጦርነት ሊያመራ ይችላል። የቻይናና የታይዋን ውጥረት፣ ቻይና ታይዋንን እንደ ግዛቷ በመቁጠር የወታደራዊ ግጭት ስጋት አለም ከሌሎች ምዕራባውያን ሀገራት ጋር ትልቅ ግጭት ሊያመራ ይችላል። በአሜሪካና በቻይና መካከል ያለው የንግድ ጦርነት እንዲሁም በኢራን እና በእስራኤል ግጭት ምክንያት የተነሳው የነዳጅ ዋጋ መናር የዓለምን ኢኮኖሚ እያናጋ ነው። ይህ ደግሞ የዓለም አቀፍ ውጥረትን ያባብሳል እስራኤል በኢራን ግጭት ውስጥ በርካታ ሀያላን ሀገሮች አሏት ስለዚህ በእስራኤል እና በኢራን ጎን የሚሰለፉ ሀገራት ደግሞ ሶስተኛውን የዓለም ጦርነት ለማስነሳት ገፊ ምክንያት ይሆናል ለመሆኑ ከእስራኤል ጎን የሚሰለፉ ሀገራት እነማን ናቸው ተብሎ ይገመታል በአንደኝነት የምትነሳው አሜሪካ ናት አሜሪካ እስራኤልን ከአሜሪካ ጋር ጠንካራ የወታደራዊ የፖለቲካ ግንኙነት አላት አሜሪካ በእስራኤል የሚደርሱ የኢራን ሚሳኤሎችን ለመከላከል የአየር መከላከያ ስርዓቶችን በእስራኤል ላይ ያሰማርታለች። ነገር ግን በአሁኑ ወቅት አሜሪካ በቀጥታ ግጭት ውስጥ መሳተፍ እንደማትፈልግ ገልጻለች፣ ምንም እንኳን ማናችንም የማናምነው ነገር ቢሆንም። ዩናይትድ ኪንግደም እንግሊዝ ከእስራኤል ጋር ተግባቢ ሆና በኢራን ላይ ያለውን ስጋት ተጋራለች። በተጨማሪም በየመን ላይ የሁቲዎችን ጥቃት ለመከላከል ከአሜሪካ ጋር በመተባበር የአየር ጥቃቶችን ፈጽማለች። ጆርዳን። ጆርዳን በኢራን የተከሰቱ ድሮኖችን በመግታት እስራኤልን ደግፋለች። ይህም በክልሉ ውስጥ ያላትን የጸጥታ ፍላጎት ያሳያል። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ፣ እነዚህ ሀገራት ከኢራን ጋር ያላቸው ውጥረት በመኖሩ በተዘዋዋሪ መንገድ እስራኤልን ይደግፋሉ፣ በተለይ የኢራንን የኒውክለር ፕሮግራም በመቃወም። ከኢራን ጎን ደግሞ የሚሰለፉና ሊፋለሙ ይችላሉ የሚባሉ ሀገራትን እንዘርዝር። ኢራን በተራዋ የመቋቋም ዘንግ በኩል የራሷ አጋሮች አሏት። ሩሲያ ሩሲያ ከኢራን ጋር ወታደራዊ ትብብር አላት በተለይ ደግሞ በሶሪያ ጦርነት ውስጥና በኢራን የአየር መከላከያ ስርዓቶች አቅርቦት ላይ። ሩሲያ ከኢራን የተገኙ ድሮኖችን በዩክሬን ጦርነት ውስጥ ተጠቅማለች። ቻይናም ቻይና ከኢራን ጋር የኢኮኖሚና የዘይት ንግድ ግንኙነት አላት። በተጨማሪም በኢራን ላይ የተጣሉ ማዕቀቦችን በተባበሩት መንግስታት ድርጅት በመቃወም ድጋፍ ሰጥታለች። ሶሪያም የኢራን ቁልፍ አጋር በመሆን ሶሪያ የኢራንን ወታደራዊና የሎጂስቲክ ድጋፍ ተጠቃሚ ሆናለች። እስራኤል በሶሪያ ውስጥ ያሉ የኢራን ኢላማዎችን በማጥቃት ይህን ግንኙነት ለመፍታት ሞክራለች። ሌላው ሌሎቹ የመቋቋም ዘንግ ቡድኖች ይባላሉ፣ ሂዝቦላ ሊባኖስ፣ ሁቲዎች የመን እናም በኢራቅና ሶሪያ ውስጥ ያሉ ሚሊሻዎች ከኢራን ጋር ተጣምረው በእስራኤል ላይ የጥቃት ዘመቻን ያካሂዳሉ። የኢራን የእስራኤል ግጭት ወደ ሰፊ የዓለም ጦርነት የመሸጋገር እድሉ በበርካታ ባለሙያዎች እየተተነተነ ነው። እንዳንዳንድ ተንታኞች ይህ ግጭት ከአሜሪካ፣ ሩሲያ፣ ቻይናና ሌሎች አያላን ሀገራት ጋር ተጣምሮ ከተስፋፋ የማይታሰብ ውድመት ሊያስከትል ይችላል። በተባበሩት መንግስታት ድርጅትና በሌሎች ሀገራት የተደረጉ የሰላም ጥሪዎች እስካሁን ፍሬ ሊያፈሩ አልቻሉም። ነገር ግን የዲፕሎማሲ ጥረቶች እንደቀጠሉ ናቸው የግጭት በአሁኑ ወቅት በአገር የግጭት በአሁኑ ወቅት በሁለቱ ሀገራት መካከል ተወስኖ የሚቀጥል ቢመስልም ያልተጠበቁ ሁኔታዎች ለምሳሌ የኢራን የኒውክሌር መሳሪያ መገንባት ወይም የአሜሪካ ቀጥተኛ ጣልቃ ገብነት ወደ ታላቁ ጦርነት ሊያመራ ይችላል የዓለም መሪዎች ይህንን ለመከላከል በዲፕሎማሲ በማዕቀብና በወታደራዊ ማስፈራሪያ መንገድ እየሞከሩ ነው የኢራን እስራኤል ግጭት በመካከለኛው ምስራቅ ያለውን ውጥረት እያባባሰ የዓለምን ትኩረት በእጅጉ የሳበ ሆኗል። ከእስራኤል ጎን አሜሪካ፣ እንግሊዝ፣ ጆርዳን እና አንዳንድ የባህረ ሰላጤ አገራት ይቆማሉ። ከኢራን ጎን ደግሞ ሩሲያ፣ ቻይና፣ ሶሪያ እና የመቋቋም ዘንግ ቡድኖች ተብለው ስያሜ የተሰጣቸው ይገኛሉ። የግጭት በራሱ ትልቅ ስጋት ነው። ነገር ግን ከሌሎች ዓለም አቀፍ ውጥረቶች ጋር ተጣምሮ የሶስተኛው የዓለም ጦርነት ስጋትን ሊያስነሳ ገፊ ምክንያት ይሆናል። ሆኖም የሰላም ዲፕሎማሲና የዓለም አቀፍ ትብብር ይህን አደጋ ለመቀልበስ ተስፋ ይሰጥ ይሆናል። ሰላም ለሀገራችን፣ ሰላም ለምድራችን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን የእናንተን ሀሳብ አስተያየትም አጋሩን። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆዩልን።